አመራሩ ሪፎርም ከተደረገ በኋላ አዳዲስ ርዕሰ መምህራን፣ ምክትል ርዕሰ መምህራን ከመጡ በኋላ በተለይ በዘንድሮ አመት የተሻለ ነገር አለ። አብዛኛው ትምህርት ቤት ላይ የተሻለ ነገር እንዳለ መውሰድ ይቻላል። ያየ ነው የገመገም ነው። በርካታ የሚቀሩ ነገሮች ቢኖሩም ውጤት ያመጣቸው ትምህርት ቤቶች አላቸው። በጣም ደስ ወቅቱን የሚመጥን ቴክኖሎጂዎችን መሰረት ያደረገ እንትኖችን ያቀረቡልን እጅ ጋር ግን አመሰግናለው ብዬ ነው። ትንምዳው ቴክኖሎጂው ላይ አንድ የገረመን ጊዜ ቆጣቢ የበቆሎ መፈልፈያ፣ አርሶ አደራችን ጊዜያቸውን በበቆሎ መፈልፈል የሚጨርሱትን በማሽን ትንሽ ቢደገፉ ደግሞ ወዴት ሊሄዱ እንደሚችሉ እና ሌላው ደግሞ ኢኮኖሚ ቆጣቢ ሳሙና አቅራቢ በጣም ደስ የሚል ነው የሚል አስተያየት ለመስጠት ነው። በየአመቱ እንደዚህ አይነት ነገሮች እናሳያለን እናሳያለን። ከዛ ባሻገር ጠንከር ያሉ ደግሞ ሰሌክ ተደርገን ወደ ዞን እናቀርባለን። ከዛ ባሻገር ዞር ብለን አናያቸው ነው ዩንስት ዞር ብለን አናያቸው። በቃ የሆነ መድረክ ተፈጠረ ታያ ይገባል። ስለዚህ እኔ ከዛ ድባብ መውጣት አለብን የሚል አስተያየት አለ። ቴክኖሎጂ ያው ለመላመድ የቻሉ ተማሪዎችን ያው አመሰግናለሁ። አሁን በጣም ደስ የሚሉ በስፋት በስፋት ተግባሩን የሰሩ ትምህርት ቤቶች አሉ። በአሁኑ ሰዓት ያለውን የትምህርት ስብራትን ምን ለመለመጠገ እኛ ባለንበት በደንቀት አይደለም መሄድ ያለብን፣ ማድረግ አለብን ያሉ። ለምሳሌ አንደኛ እኛ መጀመሪያ በጊዜ ጀምረናቸዋል ጋር ያሉት ነገሮች

በስፋት ቢሰሩና በሆነ ነገር ቢተገፉ እውነቴ ነው፣ በሀገር ደረጃ ውጤታማ መሆን ይቻላል። እኔ በወራቤ ፖሊቲክ ኮርቼበታ አንደኛ ነው። በተለያየ በተለያዩ ስራዎች ያን ደረጃ የምንደርስበትን ደረጃ መድረስ ይቻላል። ከኮሌጅ ጋር ያቀራተ ነው። ዋና የአንበሳውን ድርሻ የሚወስደው የፈጠረው ሰው አንደኛው እውቅና እንዲያገኝ ወደ ገበያ እንዲገባ ያንበሳውን ድርሻ መውሰድ አለበት። ከዛ ባሻገር መደገፍ የሚደገፉ ነገሮች ደግሞ ደጋፊ አካላት መውሰድ መቻል አለባቸው፣ የሚል አስተያየት አንደኛ ወደ ገበያ ገብተዋል የተበሉ የፈጠራ ስራዎች ካሉ ሰይ ካሉ ግን እኔ አሉ የሚል ጥያቄ አለ። በዛሬ በታዩ ነገሮች ላይ እኛም የበኩላችን ድርሻ እንወጣለን። ይህን ቃል ገዋለ የምርምር ስራው ወይም ሳይንሳዊ ቴክኖሎጂውን ቀን ለማክበር በሚል ቅድመ ዝግጅት የሚያደርጉ ትምህርት ቤቶች ባይሆኑ አሁን ሰፊ ስራ በቃ ትምህርት ቤት ጁኒየር፣ አንዳንድ ትምህርት ቤቶች ሰፊ ሰፊ ስራዎችን ሰርተዋል። ይሄ የአመቱ ቅድመ መሰረት አድርገው መስራታቸውን ነው የሚያሳየው ከዚህ ጋር ምናልባት እያዞ የራሱ ፕሮግራም ካለ አላ እነዚህ ነገሮች ተያይዞ በተለይ ሕጻናት ላይ ተማሪዎች ላይ ሳይንሱ ላይ የምንበረታበት መምህራን የሰሩ መምራች የሚበረቱበት ያልሰሩ ደግሞ ቁጭት የሚይዙ የሰሩ ደግሞ የሚበረታበት ሽልማት አንጋፋ መምህራን አሉ። ተቸበረበሩ የመሰሩ ጥሩ ነው። ሌሎችም አሉና እነዚህ ተመዝግነው የሚሄዱበትና ሰሰነ ነው ሳይንሳዊ ትነ ነት ያለው ሁን ነው። የሚቸግራቸውን ግን ቀርበን የሆነ በአመቱ ወይም ሁለት ቀን አንድ ቀን ቀርበን ብናይ ኖሮ ለእነሱ የሚሆን ነገር አናጣም ነበረ የሚል በግል አይደለም ትምህርት ቤቱ ግለሰባዊ ድጋፍ የሚያዘግበት ሁኔታ መፍጠር ይቻል ነበረ የሚል ውስጥ ላይ አለ። ቀጣይ ግን ከጎናቸው እንሆናለን። ትምህርት ስርዓቱ ጋር ተያይዞ የውጤት ማሻሻያችን ላይ አሁን የክፍል ፈተና ላይ በጣም ከፍተኛ ክልላዊ ፈተናው ከፍተኛ እንሆናለን። አሁን ብዙ ጊዜ ዩኒቨርስቲ መግቢያ ላይ ያለውን ነገር በደንብ መጠናክረን መሄድ አለብን ብዬ ማስበው አሁን ካለፉት አመታቶችም ዝቅተኛ ሰባት ተማሪ ዘጠኝ ተማሪ እያሳለፍ ነው ያለ ነው። የድጋፍ አግባባችን እየጠነከረ መሄድ አለበት። በሰዓቱ ቀረብ ብሎ ሰልፍ ሳስራ ተገኝቶ ተማሪ አሰልፎ ወደ ክፍል ከገባ ስም ከጠራ የሚያርፍ ተማሪ አይኑ የሚቀር ተማሪ አይኑ። እኔ በነገራችን ላይ ለተማሪዎች መቅረት ምክንያት ማርፈድ ነው፣ ለማቋረጥ ምክንያት መቅረት ነው። ይህ ነገር መምህራን ጥንቅቅ እናውቃለን። የፈጠራ ስራውን እንትንለው ከጁኒየር ውጭ አብዛኞቹ ሰፋ ያደጉለት ያለባቸው ናቸው። ይሄንን የእቅድ አካል አድርገው ሁሉም ትምህርት ቤት ምክንያቱም ያለ ቤተ ሙከራ የፈጠራና ሳይንስ ስራዎችን መስራት አይቻልም። ትልቁ የቤተ ሙከራ ግንባታዎችን ሰጥቶ ለቤተ ሙከራው ደግሞ ማኑዋሎችን አዘጋጅቶ አስፈላጊ የሆኑ ግብአቶችን ሟልቶ በአካባቢ በሚገኙ ቁሳቁሶች የግድ የፋብሪካ ማቴሪያሎችን መፈለግ ብቻ አይደለም። በአካባቢ በሚገኙ ማቴሪያሎች አደራጆ ውጤታማ መሆን ይቻላል የሚለውን ዛሬ ባየነው በፈጠራና ኤግዚቢሽን ሲምፖዚየም ላይ በተግባር አይተናል። ይሄንን የማስፋት ስራ መስራት ያስፈልጋል። እዛ ትምህርት ቤት ላይ ወስዶ ማስፋት ያስፈልጋል የሚል ነገር ነው ያለኝ። በርካታ ነገሮች አሉ፣ በርካታ የተሰሩ ስራዎች አሉ። ቀጥስቦም ወተመም በተለይ ግብአቱ ላይ ግብአቱ ላይ ማገዝ መቻል አለብን፣ የሚል ነገር አለኝ። ለመታገዝ ደግሞ ርዕሰ መምህራን ማስተባበር ከቀጥስቦ ጋር ከወተመ ጋር የጋራ እያደረጉ እየተወያዩ ያሉብን ጉለቶች ምንድን ናቸው የሚሉ ጉዳዮችን በደንብ ማየት ያስፈልጋል። ደከመኝ ሳይሆን በገቡበት ክፍለ ጊዜ የሚጠሩ መምህራን ሃይስኩል ላይ ደከመኝ ለቼ ሳይሉ የሚሰሩ መምህራን አሉ። በዛ ልክ ደግሞ በርካታ መምህራን የሚባሉ ሾልኩ የሚወጡ መምህራን አሉ። እዛ አካባቢ ላይ የመምህራን ማህበር ሃይስኩል አካባቢ ላይ አለ። አንጋፋ መምህራን ሃይስኩል አካባቢ አላቸው። እዛ አካባቢ ላይ ያን ማረም፣ ማስተካከል፣ መነጋገር ያስፈልጋሉ። ስለዚህ ከዚህ አንጻር እዛ ያለው አመራር በአግባቡ ከሰራ ኮሚቴ ሆኖ የኔ ነው እነዚህ ተማሪዎች ነገ ዛሬ በቅለው ነገ ፍሬ የሚያፈሩ ናቸው ብሎ የሚያስብ ርዕሰ መምህር ካለ ቀጥስቦ ና ወተመኑን ካን ሳያስቸግር ከአካባቢው ማህበረሰብ ከተቀናጀ በርካታ ስራ መስራት እንደሚቻል በደንብ ማያችለናል። ትላልቅ ለውጦች እየመጡ ያሉበትን አፐርሼፍ እያደረግን ሚጎሉ የተኛውም ትምህርት ቤት ላይ ጉለት አይኖርም አይደለም። ሚጎሉትን እየሞላን መሄድ መቻል አለብን። ሚጎሉትን ቢሮ ካለን ሱፐርቫይዘሮች፣ ዩኒት አስተባባሪዎች፣ ባለሙያዎች ጀምሮ ሚጎሉትን እየሞላን ከሄድን ውጤታማ ማንሆንበት ምንም ምክንያት የለም። የትምህርት ስብራታችንንም እንጠግናለን ማለት ነው። አካባቢ ሁላችንም ጠንክረን ከሰራን የተማሪ ውጤትን ማናሻሽልበት ምክንያት የለም። እንደ አጠቃላይ ግን ለውጤቱ መስራት። ከዛ ውጭ ግን ትምህርት ቤቶችን ለማሻሻል ሁሉም ትምህርት ቤት እየሰራው ያለው ስራ በጥንካሬ የሚወሰድ ነው። በደንብ ገምግመናል። ይሄን በጥንካሬ የሚወሰድ ነው። ስለዚህ ይሄ የትምህርት አመራር አሁንም ጠንክሮ ተቀናጅቶ መሄድ መቻል አለበት የሚል ነገር ነው። ማነሰው ያስከተል ነው አለ በቀጣይም ይቀጥላል ማለት ነው ይሄ። ስለዚህ ካልሰራ ለምን አልሰራህም መባል መቻል አለበት። ከዛ ውጭ ግን ትምህርት ዩኒትም በቅርበት ሁሉንም ትምህርት ቤቶች በሚባል ደረጃ ባለሙያውን አሰማርቶ መደገፍ ያስፈልጋል። ከደገፍነ ደግሞ ውጤታማ ማይሆን ነው የለም የሚል አጭር ማጠቃለያ ነው ያለኝ። አመሰግናለሁ።